ከበረ ቃሉ ላይ አያመን ማዱዳት የተቆጠሩ ማለት የሚቆጠሩ ቀናቶች ብሎ ነው ያለሰውና ቀየም ኮምሶ ካለ ያንን ሰው ይቅርታው መጠየቅ ምስኪኖችን በመርዳት ፍሮም ዴይ ቱ ዴይ ከቀን ወደ ቀን እያገባደድ ነው እየሄድን ያለነውና በተቻለ መጠን አብዛኛው ማህበረሰብ ነሻጣው አሁን ባለበት ነሻጣ እንዲቀጥል። አሁን ብዙ የተቸገሩ ሰዎች አሉ። ብዙ ችግር ሰዎች አሉ። እነዛን ሰዎች በመርዳታ በማፍጠር ማይችሉ አሉ። እስካሁን ያው መጀመሪያ ባለው ይረዳሉ። የቁርአን ወር፣ የዚክር ዓለም፣ ለሙእሚኖች ፍቅር ሰላም መጣህልን። ታላቁ ወር ሸያጢንን ልታባር መጣህልን። በታላቁ የረመዳን ወር የሰው ልጅ ከምግብና ከውሃ እንዲሁም ከስጋዊ መሻቶቻቸው ተቆጥበው ለአላህ ትእዛዝ ራሳቸውን ያስገዛሉ። ከወትሮ በተለየ የመረዳዳት የመደጋገፍ ባላቸው ይጨምራል። ህዝብ ሙስሊሙ በወንድም ማማችነት እና እህታማማችነት እንዲሁም በእዝነት አይን ይተያያል። ጾሙን ውሎ ምን ቢረባውና ቢጠማው ያለውን ኮጎሮይቱ ጋር ተካፍሎ በሚበላበት በዚህ እዝነት ወር በሀላባ ቁሊቶ ከተማ ያለው እንድምታ ደግሞ በእጅጉ ደስ ያሰኛል። ሀላባ ከወትሮ በተለየ መልኩ በወርሃ ረመዳን ምሽቱን ትደምቃለች። ህዝበ ሙስሊሙ ከፈጣሪ ጋር ያለው ጉንኙነቱና መንፈሳዊ ሕይወቱ በእጅጉ ያስቀናል። የታላቁ ዶሮማችድ ድባብ ከሌሎች ለየት ይላል። ምዕመናን በብዛት ለሰላት ከያቅጣጫው ይጎርፋሉ። የረመዳን ጾም ወር የሀላባ ከተማ አንድ ገጽታ መሆን ጀምሯል። ሀላባ በረመዳን ትንሿ መካ የሚል ስያሜ ማግኘትም ጀምራለች። የረመዳን ወር የሀላባ የቱሪዝም ስበት ማዕከልም እንደምትሆን ብዙዎች ይስማሙበታል። ረመዳን ረመዳን፣ አህለን ቢከ ረመዳን ረመዳን ታላቅ ወር ነው፣ የእዝነት ለዓለም ብርሃን ለዓለም ሀብት ረመዳን። ድባብ በሀላባና በሀላባ አካባቢ ምናልባት እንደ ዓለም የረመዳን ድባብ በጣም የሚያምረው ድባብ ተብሎ የሚጠቀሰው መካ ወይም መከተል ሙከረማ ላይ ነውና ከመካ በመቀጠል ወይም ደግሞ ትንሿ መካ በመባል የምትታወቀው የኛዋ ሀላባ ነች። ምታሰራ የሚያስውብህ መልካም ስራ በመምጣትህ ደስ ብሎናል። ተዘጋጅተንጠ ረመዳን ድባብ በጣም ከጊዜ ወደ ጊዜ አሁን ደግሞ የጨመረው 1446ኛው ይህኛው ያለንበት የረመዳን ጊዜ ለየት ያለ ነው። ከብዙ ሀገሮች አሁን ሰዎችን እያየው ነው። አደራህን ብለው በተለያዩ ነገሮች እንገናኝ። ሞተር ያስቀምጥልን፣ እንደዚህ ከሳንኩራ ነው፣ እንደዚህ ከሮፊ፣ አጠቃላይ ጎረባች ሀገር እዚህ አላባ ላይ መስገድ ይፈልጋል። ሰዓቱ ደግሞ ተሻሽሎለታል። እንደፊቱ ወደ 3 ሰዓት ሩብ ጉዳይ ምናምን የሚሰገድ ነገር ነው። አሁን ለከሩብ ነው ተራው እየገባ ያለው። የጀማው ድባብ ደግሞ የምታየው ነው። አሁን ባለንበት ደግሞ ስታየው እጥፍ ነው የጨመረብን። አሁንም እኛ መስጊድ ውስጥ ከምንሰራው ስራ በላይ አሁን እዚህ የምታያቸው እነዚህ ሞተሮች ሁሉ ከህዝብ እጅ እየነጠቅን ወደዚህ የምናቆመው ቦታ እንዳይጠብብን አሁን ደግሞ ከዚህ ካሮ ከኖር መስጊድ ከአደባባይ አንስቶ አሮጌው ባንክ የምንልበት የድሮ ንግድ ባንክ ድረስ ነው ጀማ እየሄደብን ደብነ ያለው አላባ ላይ ረመዳን ካልጾ አላባ ሰሪካ ሰገብ ምንም እኔ አይዋጥልኝ አንድ ቀን ሳስየም ጋር መንገር ቢሄድ አላድርም ሌላ ጋር ሀላባ ነው ማደር የምፈልገው። ሀላባ የሀላባ ድባብ እንዲያመልጠኝ አልፈልግም። ለምሳሌ የምታየው ነገር ነው ሀላባ ላይ ልክ ከአስር ሰዓት በኋላ ያለው ድባብ ይላ መሸት ስል ያለው ድባብ በጣም የሚገርም ነው። ማንም ማንም በቃ ሀላባ መቶ ሀላባ ላይ ደጋግሞ ረመዳን መጽ ሀላባ ነው አላህ በተከበረ ቃሉ ላይ እያመን ማዱዳት አለ የተቆጠሩ የሚቆጠሩ ቀናቶች ብሎ ነው የገለጸው። እና እነዚህ ቀናቶች ኦልሬዲ ዛሬ ላይ የረመዳንን ከየረኛውን ወር ሀፉ ላይ ነው የምንገኘው። እና ኦልሬዲ ፍሮም ዴይ ቱ ዴይ ከቀን ወደ ቀን እያገባደድ ነው እያለነው እና በተቻለ መጠን አብዛኛው ማህበረሰብ ነሻጣው ይ አሁን ባለበት ነሻጣ እንዲቀጥል ሰው ማሳለፍ ያለበት የተቃየምከውም ሰው ካለ ያንን ሰው ይቅርታ መጠየቅ፣ ምስኪኖችን በመርዳት አሁን ብዙ የተቸገሩ ሰዎች አሉ። እነዚያን ሰዎች በመርዳት ማፍጠር ማይችሉ አሉ። እስካሁን ያው መጀመሪያ ባለው ይረዳሉ አይደል? አሁን ከዚህ በኋላ ማያችሉ ነው ይችላል። ያንን ጠንክረን ማሳለፍ ያለብን

ና የተከበራችሁ የሀላባ ቲቪ ተመልካቾችን፣ እንግዲህ በሀላባ ቁሊቶ ከተማ አስተዳደር የረመዳን ድባብ ምን እንደሚመስል እናንተ ልናስቀኛችሁ በታላቁ ኑሮ መስክ ተገኝተን ነበር። እንግዲህ አንዳንድ ሰዎች ነው ለማናገር እንደሞከሩ ነው የባህላባ ከተማ ላይ የረመዳን ድባብ ትንሿ መካ እስከመባል ድረስ ድባብ እንዳለው አንዳንዶቹ ገልጦናል። እንዲሁም ደግሞ ህዝብ ሙስሊሙ በመንፈሳዊ ተግባራዊነት ላይ ጠንካራ መሆኑንም በለኩ ተገኝተን መመልከት ችለናል። እንግዲህ ይህም ፕሮግራም እየወራው ከእናንተ ጋር ቆይታ ያደረኩት እኔ ካዲካ ጀሙ ዘይን ከካሜራማን ባሉ ጉዳይ ነገር በጋራ በመሆን ነበር። በድጋሚ መልካም የረመዳን ወር ሰላም ዘከ ረባና መተህና ለምስጋና ሆኖ እንደ ፈርድ ይዘህ መጣ ካላህ ዘንድ